ሰላም አለይኩም ረህምቱላይ፣ እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሀምዱ ልላህ። ሰሞኑን እንግዲህ ወደ ዱባይ የሚመጡ ወንድሞቻችን ያው ስቃይ ላይ እንደሆኑ እናውቃለን። ግን እዚህ ባህር ላይ ቁጭ ብዬ እስኪ አንዳንድ ነገር ላውራቸው በሚል ማለት ነው። በመጀመሪያ ደረጃ ዱባይ ላይ የምትመጡ ወንድሞቼ ማወቅ ያለባቸው አንድ ነገር ምንድን ነው አምናችሁ መምጣት አለባችሁ። ምን አይነት ስራ መስራት ማለት እዚህ መታችሁ ምን እንደምትሰሩ በደንብ ማጣራት እዛ ማለት ነው። ምክንያቱም እዚህ ስትመጡ ሁሉም ነገር አዲስ እንዳይሆንባችሁ፣ ያልገጠማችሁ ያላሰባችሁት ነገር እንዳይገጥማችሁ ማወቅ አለባችሁ የምትሰሩትን ስራ ማለት ነው። በመቀጠል የምትመጡበትን ደላላ ማወቅ ነው፣ በመጀመሪያ ደረጃ ማለት ነው። ምክንያቱም ደላላ ይወስነዋል። በእርግጥ የዱባይ ደላላዎች ሁሉም ሌቦች ቢሆንም ግን ቢያንስ በምታውቁት ሰው ሲሆን ደግሞ ሞር የተሻለ ይሆናል። ነገ ጧት የሆነ ችግር እንኳን ቢፈጠር ቤተሰቡን አሊያም ደግሞ ራሱን ነው የምጠይቁበት አጋጣሚ መሆን አለበት ማለት ነው። እና በመጀመሪያ ደረጃ ደላላ መምረጥ ነው። የምታውቁት ዘመድ አዝማድ፣ ቤተሰብ፣ ያገር ሰው ምናምን መሆን አለበት በመጀመሪያ ማለት ነው። በሁለተኛ ደረጃ የምትሰሩትን ስራ ማወቅ ነው። እንግዲህ ብዙ ጊዜ የምትመጡት ለኮንስትራክሽን ስራ ነው። ኮንስትራክሽን ስራ ማለት ደግሞ ግንባታ ስራ ወይ ደግሞ ሲሚንቶ መሸከም ሊሆን ይችላል። ጽዳት ጽዳት ጽዳት ቢባል ጽዳት እንዳይመስላችሁ ይሄ የሲሚንቶ ሲወርዳ በቃ ሲሚንቶ ማብካት በሉት እና የተለያየ ነገር ሊሆን ይችላል። ስራው ትንሽ ከበድ ሊል ይችላል። ግን አምናችሁበት ከመጣችሁ ምንም ነገር የማይቻል ነገር የለም እዚህ ምድር ላይ ይቻላል፣ ይሰራል። ግን ዋናው ነገር እናንተ ችግራቸው አምናችሁ አትመጡም የምታስቧት ዱባይ ሌላ ናት የምትመጡባት ዱባይ ሌላ ናት እነሱ ስሟ በነገራችን ላይ ዱባይ አሁን እንደዚህ እንደ በፎቶ ራሱ በትንሹ በፎቶ ማሳያችሁ ዱባይ በጣም ቆንጅዬ ናት አይደለም ግን እንደዚህ አይነት ነገር አያጋጥማችሁም ገብታችኋል ሁሉም የሚሰማራበት የስራ ዘርፍ ስለሚለያይ እናንተ የምትመጡበትና የምታስቧት ዱባይ ስለማትገናኝላችሁ ጥንቃቄ አድርጋችሁን ቶሎ ከመጣችሁ በኋላ ደግሞ አገር እንገባለን አትበሉ። ምክንያቱም ዋጋ ተከፍሎ ነው የመጣችሁት ከመጣችሁ በኋላ ጠንከር ብላችሁ ማንም ሰው ደልቶት አይደለም እዚህ ሀገር ላይ የሚኖረው ሴትም ብትሉት ወንድም ብትሉት ማለት ነው። ከሰው ሀገር የተሰደደ ሰው ዱባይን ብቻ ሳይሆን የትም ዓለም ላይ ለምን አሜሪካ አይሆንም የትም ዓለም ላይ የተሰደደ ሰው ደልቶት አይኖርም። ክፉ ደጉን አሳልፎ ብዙ ችግር ብዙ መከራ አሳልፎ ነው እዚህ የደረሰውና ሁላችንም በቻል ነው አቅም ፍትቀር እስከሚያልፍ ድረስ አንገታችን ደፋ ለማድረግ በሞከር። አሁን ደግሞ ቅዝቃዜ እየመጣ ነው። መሻላ ደስ ይላል። አየሩ ዘና እያላችሁ ትሰራላችሁ። ይሄን ስድስት ወር ደግሞ እንግዲህ አልሀምዱሊላህ ቅዝቃዜ ስላለው አላህ ነገሮችን ያስተካክልላችሁ። በተረፈ ደግሞ ያው ገንዘባችሁን ይዛችሁ እንግዲህ ከዛ ከአመት ከሁለት አመት በኋላ መንጃ ፍቃድም ያው ብዙ ጊዜ እንግዲህ ወንድ ልጅ እዚህ ሀገር መንጃ ፍቃድ ነው የሚይዘው። መንጃ ፍቃዳችሁን ከያዛችሁ በኋላ ነገሮች ስለሚስተካከሉ አገር ለመሄድ አትቸኩሉ፣ ባትቸኩሉ እላለሁኝ እኔ ማለት ነው። እና የማያልፍ ነገር የለም እዚህ ምድር ላይ ሁሉም ነገር አላፊ ነው። ሁሉም ያልፋል። እኛም ደልቶና አይደለም መዳን ቤት ቁጭ አሉ ማለት ነው። ነገሮች ያልፋሉ። ነገ ሌላ ቀን ነው የሚል ተስፋ ሰንቀን ነው ማለት ነው። ወንድሞቼ አይዟችሁ፣ ይመቻችሁ። ሰላም ሁኑልኝ።